ራሱን ለመረዳት ቅርብ ነኝ ብሎ ያወጀ መጽሐፍ ዓለም ላይ ማቀው ቁርኣን ነው። ለራሱ የሰጠው ዚክር ነው ለክር እና ማንም ሰው ሊዘከርበት ሊገሰጽበት ሊፈልገውን መልእክት ሊያገኝበት ሊረዳው በጣም ቀላል ሆኖ የቀረበ እንደሆነ በራሱ ራሱ ነግሮናል። በእኛ ላይ ያለብን እሱን ለመረዳት ሥነ ልቦናዊ ዝግጅት አድርገን መምጣት ነው። አሁን ብዙ ጊዜ የሚጎለውም ነገር መገምጠው እሱን ጀስት እንደ ቅዱስ እንደ ተበሩክ እንደ ቅዱስ መጽሐፍ ብድግ አድርገህ ትቀራና ምናምን አድርገህ ለማስቀመጥ እንጂ ምን የሚል መልእክት ለኔ ይዛት አለው በሚል የመጀመሪያ ዝግጅት ጭንቅላትህ ከተጠጋ ሐቂቃ እያንዳንዱ ነገር ያናግራል። አንዳንዴ ክፍት ስታደርገው ከአነሁ ነዘለ ኢለይክ አል አን ዛሬ የወረደብህ እስኪመስል ድረስ ዋላሂ ኤግዛክትሊ አንተን ችግር ኢላጅ የሚያደርግ ወይም ትሪት የሚያደርግ አያት አገኛለህ። በጣም የሚገርመህ ነገር ማለት ነው። እና ከተለያዩ ወንድሞች ጋር ስናወራ ወይም በተለያዩ አጋጣሚዎች ማለት ነው በዐላሙ እረጅት ዘመን ሱብሐናላህ ይላሉ። በቃ ምንድን ነው እኔን ያናገረኝ? ለእኔ ዛሬ ወረደልኝ የመሰለኝ አንቀጽ አገኘሁ ምናምን ይሉሃል። እነሱ ላይ ያለውን በቃ ልባቸው ያዛቸውን ትሪት የሚያደርግ ነገር ለምንድን ነው ይሄ የሆነው? በዝግጅት መንፈስ ይከፍቱታል ኖት የሆነ አስር አስር ሀሰናት ለመሰብሰብ አይደለም። ኖት የሆነ ቅዱስ ነገር ስለሆነ ምንም ሳልቀራ እንዴት አንድ ፔጅ ቢሆን ቀረ ቀራ አድርጌ ልውጣ እንጂ ምናምን በሚል የሆነ እንደ ነዋፊል ስራ ትርፍ ስራ ትንሽ ቢሆን ነካ አድርጌያት ልውጣ ምናምን ከሚለው መንፈስ ሳይሆን ቁርኣን የአላህ ደብዳቤ ነው ለእኔ ምን አለ ጌታዬ፣ ጌታ ስለእኔ ምንድን ነው ያስተላልፍልኝ የሚለው ነገር ነካ ስታደርገው ሄደህ ታያለህ። እዚህ የመጀመሪያ የሚመስልህ ነገር እስኪ ዝግጅት አድርገህ፣ አላህ ምን አለ ዛሬ? እስኪ እስከ አላህ ቃል ዛሬ አንድ አንቀጽ ለመረዳት ተጠጋበል። ቀንህን ነው የምትቀይረው፣ ወላሂ ቀንህን ነው የምትቀይረው።